እሺ አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና ውድ ተከበራችው የቻናሊ ቤተሰቦች ውድ ተመልካቾች እንደናችሁ ደራናችሁ ወይ እድን አለፈ እንግዲህ ያው ተላንት ነበረ ዛሬ ቅዳሜ ነው ጁማ ነበረ ኢድ እንግዲህ አልহামዱሊላህ ለዚህ ቀን ላደረሰነሱ ኢድን አሳልፎ ጁማአን ለቅዳሜ ያደረሰን እሱ ሽኩር ምስጋና ይገባዊ። እና እናንተ እንዲህ ናችሁ? ስራ አፊያ እንዲህ ነው የመዳም ቅመሞች መዳም የተሳለፋችሁ አይዛችሁ፣ እንሻላ ቀን ይቀየራል፣ ሁሉም ነገር ያልፋል። በነገራችን ላይ ያልፋል፣ ማያልፍ ነገር የለም። ለእኛ ሐዘን ብሰማንም ብንከፋም በኤት ሰአት አልሐምዱሊላህ ለበጎ ነው ብለን እንገምት። አምሽ ጤናችንን ንንስጠን እኛም አንድ ቀን ደስተኛ እንሆናለን። እኛም አንድ ቀን ከሰው እኩል እንሆናለን። ከሰው እኩል እንለብሳለን። ከሰው እኩል እንረግጣለን። ከሰው እኩል እንራመዳለን። ይህ ሁሉ ምንድ ነው? ብቸኝነታችን ያልፍልናል። ከሰው እኩል እንሆናለን ብለን ነው ከሀገራችን የወጣነውና ከቤተሰቦቻችን ተነጥለን የምንኖረው ከልጆቻችንን ቀጣዩን ደግሞ እንደ አላህ ፍቃድ በሰላም በጤና በሀያት አቆየንና በሀገራችን የምናሳልፍ ያደርገን። ዱኒያ እንዲና ትለያያለች። ከምትወዱት ልጆቻችሁ ከምትወዱ ቤተሰቦቻችሁ ከምትወዱ ባሎቻችሁ ዱኒያ ትለያያለች። ያው ለበጎ ነው ብለን እንገምተው እንውሰደው ማለት ነው። እናም ወደ ገድለው ስገባ ዛሬ ይች ልጅ ቶክቶክ ዞር ዞር ስል ሲደብረኝ ምናምን ነገር እች ልጅ አገኘው። እች ልጅ ምንድን ነው መጥባ ውስጥ ናት ይመስለኛል። አዲስ ናት፣ ቋንቋ አታውቅም። ቪዲዮውን እንዳያችሁት ነው አስገባላችኋለሁ፣ እስከ መጨረሻ ማለት ነው። በእጇ ነው፣ ይሄው እጇ ነው እንትን ትሌ እና በእጇ ነው። ውሰጂኝ ውሰጂኝ ነገር ነው፣ ውሰጂኝ ወደ ቢሮ በመድማ፣ አድማሚቱ ትቀርጻታለች። ላይ ላይ ላላ ስላታለች እሷ ትጮዋለች፣ ያንቀጠቀጣታል መዳሚቱ ደግሞ ላይላ ለላ ምናምን ነገር ትቃንትን ትልባታለች ማለት ነውና፣ እሷ ደግሞ ውሰጂኝ ውሰጂኝ ውሰጂኝ የሚመስለኛል ውሰጂኝ ትላታለች። እነሱ እንግዲህ ትንሸኛ እንኳን ቢሎናችን ተፈቶ እቅርና ብሎናችን ሳንፈታ የምጠየፉን ጀግናዎች ናቸው ማለት ነውና እንኳን እንዲህ ራሳን ስታ እንደ እብደት አድርጎ ትቀርና ማለት ነው እና ይሄ ምንድነው? ከመጨናነቅ ስራ ባለማወቅ በሀገሩ ለሀገሩ አዲስ ስለሆኑ እንደዛ ነው ጭንቀት የምሰማቸውና በዛን ሰዓት በቃ ቴንሽን ያደርጋሉ ጭንቅላታቸውን ና እና አዲስ መጪዎች ራሳችሁን ጠብቁ። አምናችሁበት ተረታችሁት ውስጣችሁን አሳምናችሁ መምጣት አለባችሁ። ከመጣችሁ ወዲህ ደግሞ ራሳችሁን አታጨናንቁ። ለራሳችሁ ራሳችሁን አስረዱት ማለት ነው። በተስፋ በሰቤር ሁሉም ነገር ያልፋል። እኛ ዛሬ ይሄ ቦታ የደረስ ነው፣ እንደናንተ አዲስ ነበርን። አምጡ ስንባል እንደፋ ነበረ፣ ውሰዱ ስንባል እናመጣ ነበረ። ውሃ ስንባል ብቻ ማናመጣ ነገር የለምና ያጋጥማል እኛም እንደዚህ ሆነን ነው ቋንቋውንም ስራውንም የተለማመድ ነው። ለእኛ ዛሬ ቀላል ሊመስልን ይችላል። ለምን ስለለመድ ነው። ግን ለአዲስ ጀማሪዎች በጣም ከቅማቸው በላይ ሲሆን ደግሞ ወደ እብደት ይሄዳሉ እና አላህ ትረስላቸው አላህ ውቀጥ ይስጣቸው አላህ ደግሞ መቻሉንም ሰብሩንም ይወፍቃቸው። በጣም ነው ያሳዘነችኝ። እንጃው ላይ ልጅቷ በቃ ቋንቋ አታውቅም አታውራም። ቢታውራ ኖሮ ማለት ነው። ወዲኒ ወዲኒ መክተብ ትላለች። እጅ በጇ ነው የምጠቅሰው፣ በጇ ነው ውሰጅኝ ውሰጅኝ የምትለው ና። ለእሷም አላ አውሎ ያውጣላት። እናንተ የማትጨናነቁ ዘና በሉ። መጥባ ምግብ ካለ ብሉ። እነሱን አጠይቁ፣ እነሱ እንኩ ብሉ አይሉም። የኛ መብላታችንን ይጠላሉ፣ ስራችንን ነው የሚወዱት። ስንፈጋላቸው ይመስለኛል። እኛ ማንደክ ማንሪበል እንደነሱ እኮ በኔ አደም ነው። እኔ አሁን እዚህ ቤት ሴትዮም ልክ ልክ አናግራታለሁ። ጫት ነው የምትለው፣ ለምን ቋንቋ ስለማቅርክ ልክ እኛ እኮ አዲድ አይደለንም። እኛ እኮ እንድናንተው በኔ አደም፣ እኛ እኮ እንድናንተው ጅስማችን አንድ ነው እላታለሁ። ማነው አይንድ አይደለም ያላችሁ፣ ሁላችንም በኔ አደም ነና ሁ ልካችሁ ስገባነ ልካችሁ ስነገራችሁ ነው የሚታውቁት እላታለሁና፣ ያው እስከሚታውቁ ቋንቋ እስከሚታውቁ ምናምን ዝም በሉ። ኩሽና ያለ ነገር ወስታችሁ ብሉ። እነሱን አትጠብቁ፣ እነሱን አትጠይቁ። እነሱ ብሉ አይሉ። ስለዚህ ራሳችሁን ጠብቁ። ይሄን ቪዲዮ የምትከታተሉ ላችኋለሁ፣ እወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉ። አሳዝነኝ ነው እንግዲህ መረጃ ላድርስላችሁ ብዬ መጣት። በዚህ ሀገር እስከምንገባ አዳዲስ መረጃ የበዳብ ቅመሞችን እንሻላ ሽበት የሚቀርብ ነው። ላይክ አድርጎት ሼር አድርጎት ይጠቅማቸዋል።